ወይ ጉድ! በእጅ ሰጥቶ በእግር ልመና እንዳይሆን ብቻ እኔ ፈርቻለሁ። በክብር ይቅርታ ተጠይቆ ከዛ በኋላ እምቢ ብሎ በኋላ ሌላ ጉድ እንዳይፈጠር እየፈራው ነው። ጋይስ እንዴት አያችሁት? አይ ብቻ ፈጣሪ ናችሁ። ሶስያችን ሶስያችን በጣም እንዲህ እየተሰደብሽ እየተገጠሽ ለሁለቱም ሁለት ቪዲዮ ስለለቀቅሽልን በጣም አድርገን ነው የምናመሰግድሽ እኛ የጨረቃ ፋሚሊዎች ማለት ነው። ምክንያቱም ሰላማቸው እንዲመለስ ራሱ ዝቅ ብለሽ ክብርሽን ዝቅ አድርገሽ ይቅርታ አርጊልኝ ብለሽ ሀይሚን ጠይቀሻታል። በጣም ይቅርታ ልባለሽ በጣም ነው የምናመሰግነው። እውነት እኛ የጨረቃ ፋሚሊዎች እንደዚህ ና በራሴ አመለካከት እንደዛ ነው የምመለከተው። ምክንያቱም ሁለት ቀን ሙሉ እንግዲህ ቪዲዮ አልሰሩም ሰሩም ቡርኬም አልሰራም ማለት እሷ የጠራቻቸው ነው የሚመጡት የሚሰሩት። እናመሰግናለን፣ ሶስዬ ዳኒዬ ደግሞ እንደማይጨክንብሽ ተስፋ እናደርጋለን። እሱ ተረድቶሻል ሲጀመር ማለት ነው ቅር ያለውን ቢሆን ተረድቶሻል። ለምን አንደኛ እሱም ፕራንኮን አድርጎ ስለነበረ ማለት ነው ሶ ሀይሚጋ ነው እንግዲህ አሁን ልትቀበለው ያልቻለችው እሷ ደግሞ ዳኒ፣ እኔ ሶሲን ተቀይ የሚያታለው በጣም ክፍቶኛል የሚለኝ ከሆነ ስሜቱን ይንገረኝና አሳርቅሻለሁ ካለበለዛ ግን ሶስተኛ ወገን ሆኜ በፍቅረኛ ላይ ማሳ ማሳረቅ አልፈልግም እያለች ነው ሀይሚ። እንግዲህ በመጀመሪያ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ አለው። እኔ ደና ነኝ፣ ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ እንደምታዩት ቪዲዮ እንግዲህ ብሩኬና ሀይሚ እንዲሁም ሶሲ ተመልሰው መጥተዋል። ሶሲዬ እንግዲህ በሁለቱም ቤት እየመራችሁ ነው። ምስጋና ይገባታል። አመስግኗት፣ አትስደቧት። መሰደብ አይገባትም፣ ምክንያቱም ምንም ያደረገችው ነገር የለም። ነገም ተነጎዳ ምንም አትፈጥርም። በሀይሚ መካከል ገብታ ብሩክን ልትወስድ ነው? እሷ አታደርገውም፣ እንደዚህ አታደርገውም። እርግጠኛ ነኝ፣ ምክንያቱም ብታደርገው ኖሮ ከእሷ በፊት ታውቀዋለች። ከዚህ በፊትም ፕራንክ ተደራርገዋል፣ ፕራንክ ተደራርገዋል። ከዛ በኋላ ሀይ ሀይ እንኳን ተባብለ አይተዋወቁም ማለት ከዛሬ ሶስት ወር ነው አራት ወር በፊት ፕራንክ ተደራርጓል፣ ግን አንድም ቀን ተገናኝተው አያውቁም። ሶ ብሩክማ ሀሳብ የለውም። ሶሲማ ሀሳብ የላትም። ምክንያቱም ፍቅረኛዋን በገሃድ አስተዋወቃለች። ሚዲያ ላይ ፍቅረኛችሁን አስተዋወቃችሁ፣ እንዴት ነው ሌላ ወንድ በባላችሁ ላይ የምደርቡት? በሚዲያ ላይ እንደዛ ፍቅረኛችሁን ፍቅረኛ የበላ እየጠራች ዳኒን፣ እንዴት ነው ሌላ ወንድ የምደርበው? በፍጹም የማይሆን ነገር እና ሲቀጥል ደግሞ ወይ እኔ የአንዳንዶቻችሁ ኮመንት ለመመለስ ራሱ ያስቸግራል። ቆይ እኔ የምለው ሲስ ግን ሀይሚ ለብሩክ ምኑ ነች ብላችሁ፣ እኛ እንግዲህ ፍቅረኛ ሆነች ብለን ነው እኛ የምናስበው እንግዲህ እኔ አላቅም ነው ምለው። በቃ ምን ላለው ታዲያ፣ እኔ ፍቅረኛ ሆነች ብዬ ነው የማስበው። በጣም በጣም ግርም ያለኝ ኮመንት ማለት ነው። ቆይ ግን ሶሲ ዳኒን ፍቅረኛዬ ነው አለች፣ ሀይሚ ግን እዚህ የተቆጣችሁ እንደዚህ ይቅርታ አልቀበልም ያለችው የይቅርታ ልቤ ሌላት ምኗ ነው ብሩክ እስኪ ንገሪኝ። አንድ ጥያቄ ጠይቅሻላ ወይኔ በእናትሽ ሌሎችን እስኪ ጠይቂያቸው እስኪ ጠይቂያቸው። እኔማ ፍቅረኛ ሆነች ብዬ ነው ማስበው፣ እኔ በእኔ ቦታ ማለት ነው። በእርግጥ አላቅም፣ የእኔ ፍቅር ሲል ሲጠራ ሰምቻ አላቅም፣ ግን ወዳታለሁ ይላል ወዳታለሁ ይላል። የሚያደርጉት አክታቸው እንደ ፍቅረኛ ነው። በዛ ወይ ተቀብለናቸው፣ እንግዲህ እኛ እንደ ፍቅረኛ ነው የምናያቸው። ሲቀጥል ደግሞ ያው ከእናቱ ጋር አስተዋውቋል፣ ከወንድሞቹ ጋር ፒስ ናት። በዛ በዛ እንግዲህ እኛ ፍቅር ነው ብለን አምነን ተቀብለናል። ግን የኔ ፍቅር ሲል ሰምተን አናቅም፣ ብሩኬ ማለት ነው። ሶ ያው መልሼ እልሻለሁ። እንግዲህ ያው መሰደቤ አይቀርም፣ ግን ስለጠየቅሽኝ፣ ይሄ ያለ ነገር ስለሆነ ብሩኬ፣ የኔ ፍቅር ሲል ሰምቼ አላቅም አላቅም። ግን ወዳታለሁ ይላል፣ ወዳታለሁ ህይወቴ ናት ብሎ ያውቃል። ሶ ይሄ ማለት እንግዲህ ያው ፍቅር ነው ብለን ነው እኛ የምናስበው ማለት ነው። ጥያቄዎች ግን በደንብ በጣም ምንትን ብሎኛል። እውነት በጣም በጣም የሳኩት የረትም ነው የጻፈችልኝ ጽሑፍ ሌላ ምንበረው ግን ይችን ነው ሼር ያደረኩት እና በጣም አስቆኝ ስለነበረ ይኸው መልሼልሻለሁ ማለት ነው። ይንወድ አንቺን ከሚከፋሽ ማለት ነው። ሰድበሽን ስለማታውቂ ምናልባት ያው ግልጽ እንዲሆንሽ ፈልገሽ ከሆነ ብዬ ነው። እንግዲህ ያው ብዙ ሰው የሚያብራራውና የሚሰራው ነው ምን እንደሆነ ያው የታወቀ ነው ማለት ነው። የእኔ ውድ ሌላ እንግዲህ ሶስዬን ዛሬ አመስግኗት። ምንም ነገር የሰው ያጠፋችው ጥፋት የለም ምንም። በቃ ብሩኬ ፕራንክ አስደርጊኝ አላት። እሷም ደግሞ ዳኒም አድርጓ ስለነበረ ተስማማች። ፕራንኩን አደረጉ። ፕራንኩ ከተደረገ በኋላ ሀይሚ ጋር ከበዳት። ምክንያቱም ሀይሚ እንደዚህ አይነት ፕራንክ አድርጓ ስለማያቅ ብሩክ ከበዳት። ማመናቃታት አልፈልግም፣ መታረቅ አልፈልግም አለች። አንድ ሰው እንግዲህ ይቅርታ ይቅርታ አድርጊልኝ እየተባለች ይቅርታ አርጊያለሁ ማለት ከዛ ደግሞ መታረቅ አልፈልግም። እስኪ ቤተሰቦች መልሱልኝ ይህ መልስ ማለት ነው። አንድ ሰው ይቅርታ ካረገ እንደገና ደግሞ መታረቅ አልፈልግም ማለት ቂሜን አልተወኩም ነው ወይስ እንዴት ነው? አልገባኝም። እዚህ ጋር እኔ ማለት ይቅርታ አርጊ የላችኋለሁ ብላለች፣ ግን ደግሞ ከብሩኪ ጋ መታረቅ አልፈልግም አለች። ዛሬ ማውራት አልፈልግም ማግኘት አልፈልግም አለች። እንዴት ነው ማለት ትርጉሙ? ምንም ሊገባኝ አልቻለም። የዛሬው ቪዲዮ ምንም አልገባኝም። የምሬን ነው እውነት እየገባኝ ፓርት ይሄ ብቻ ነው። ሌላው ሲቀጥል፣ ሶሲ ከዳኒ ጋር አስታርቂኝ ያለችበት ምክንያት ያው ያለውን ነገር ግልጽ እንድታረግላት እንድታረግለት ስለፈለገች ነው። ምክንያቱም እሷ ጋር ሀይሚ ጋር እንደዛው ቆጥጥ ስላለች ብሩክን ማየትም ማግኘትም አልፈልግም ብላ እየተቆጣች ስለሆነ የምታውቀው ነገር ሊኖር ይችላል ብሎ ዳኒ ስላላት ነው። አታምነኝም ነኝም ካላመንከኝ ተው በቃ ብሏል ሶሲ። አይ እኔ እኮ ችግር የለውም ግን ሀይሚ ጋ የሆነ ነገር ያለ ነው የሚመስለው ብሏል ዳኒ ማለት ነው። ሶ ያንን ነገር ደግሞ እንድታብራራላት ስለፈለገች ነው አስታርቅኝ ያለችው ማለት ነው። ሀይሚ ግን ሶስተኛ ወገን ውስጥ ስትፋቀሩ የለሁም ኔ አለች ሀይሚ መልሷ ማለት ነው። እንግዲህ ለማስታረቅ እኮ አለሁ የለሁም የሚባል ነገር አለ ብዬ አላስብም። ግን ደግሞ ያው እንዳመለካከትሽ እንደ ፍላጎትሽ የሚባል ነገር አለና ነገር ግን እኔ ግን ዳኒና ሀይሚ ተገናኝታችሁ ምክንያቱም ሁለታችሁም ሁለታችሁም ስሜታችሁ አንድ አይነት ስለሆነ ማለት ነው ማለት ስሜታችሁ ስላቸው ጉዳታቸው ማለት ነው ስለሆነ እነሱን ያኔ ማለት ምን አይነት እንደሆነ ፊልንጉን ማየት እፈልጋለሁ አለች። ሀይሚ ማለት ነው ሀይሚ እንደዚህ እንደዚህ ብሎ ከጠየቀኝ፣ አስታርቂኝ አንቺ እኔን ከሶሲ ጋር እንድለያየ አድርገሽኛል፣ ብሎ ስሜቱን ምን እንደተሰማው ጠይቄው የተሰማውን ስሜት ከዛ አያለው። ማለት ሀይሚ ማለት ነው። አገናኟቸው በእናታቸው፣ ዳኒና ዳኒና ሀይሚ ይገናኙ። በመጀመሪያ ግን ብሩክ ይመስለኛል የሚያገኘው። እንግዲህ አላቅም ወይ ሀይሚ ነገ ታገኘዋለች ወይ ብሩክ ሄዶ ያገኘዋል። ግን ዛሬ ብሩክ ማለት ነው ማርያም ብሎ ሄዷል። እናንተ ኧረ ጉዴ ፈላ! ይሄ ልጅ እኮ ኧረ አሁን ላይ ማለት ነው ማርያም፣ እኔ ለምኛት አለ ለምኛት አለው። ከአሁን በኋላ አልፈልግም ብሎ እንግዲህ። ሁለት ስንቴ ነው በዚህ ወቶ ስሽሽ ከረከር እንዴት እንዳሳቀኝ! አይ ብሩኬ እንደው እናንተ አላደጋችሁ ብሏል መሌ ማለት ነው። እንደ ህጻን ልጅ በቃ እንዲህ የሆናችሁ አንድ ወር ሙሉ እየተፋቀራችሁ ምናምን ስጨፍሩ ምናምን ሰይጣኑ እንዴት አድርጌ ላጣላቸው እያለ ጆራችሁ ላይ ሲያሾከሾክ እንዲሁ የጨረቃ ፋሚሊ ማለት ነው። ግማሾቹ ማለት ነው ወይኔ ቲክቶክ እኮ ጭራ አለ ምነው ብሩኬና ሀይሚ የሆነ ነገር ይዘው በመጡልን እያሉ ነበር። የምር ኮመንት ስር እያሉ ነበር ማርያምን። ከዛ ማለት ነው እንደዛ ሲሉ ሲሉ ያው ሰርግ ስለነበሩ ጨርሰው መጡ። እውነትም እንዳሉትም ይኸው ግርግር ተጀመረ። አሁን ቲክቶኩ እናቴ ግማሹን በመገልበጥ ግማሹን በመሳደብ እኔ እኮ ይገርሞኛል። የሚሳደቡትና ፎቶ የሚዘቀዝቁት የሚጠቀሙት ነገር ምንድን ነው? የኔ ጥያቄ ማለት ነው። እነሱ እዚህ ጋር ዶላር እየሰሩ ነው። ቢሰደቡም እንኳን ምንም ችግር የለው ዶላር እየሰሩ ነው ይስሩ እና ዘቅዛቂዎቹ ግን ምን ቤት ናቸው? ምንድን ናቸው? ማን ናቸው? ዝም ብላችሁ ላይክ፣ ሰብስክራይብ፣ ሼር አታደርጉም? እንዲህ ዝም ብላችሁ እና በጣም የሚያስቀይፋን የሚያደርገኝ ያዘቃዘቃቸው ሲስተም በቃ እኔ እንጂ ብቻ ያው ዝም ብሎ ማለፍ ብቻ ነው እንጂ ፋኒ ነው የሚያረገው ሁሉም ነገር ማለት ነው። ፎቶ እንዴት እንደሚያቀናብሩ ምናምን ወይኔ ወይ፣ የዛሬ ቪዲዮ በጣም ያሳቀኝ ማለት ማለት ነው። አንደኛ የብሩ ካኪያድ፣ ሁለተኛ ነገር ደግሞ ሁለተኛ ነገር ደግሞ ሀይሚ ሶሲ ሲና ሀይሚ ትናንትና እንደዛ ሊቦጫጨቁ የደረሱ ሰዎች ዛሬ ማለት ነው ብሩክ ያጋፍጧቸው ሲሄድ ሚጋደሉስ ቆይ፣ ጸጉርና ጸጉራቸው ቢነቃቀሉ ወይኔ፣ ካሁን አሁን ተያያዙ፣ ካሁን አሁን ተያያዙ እያልኩኝ እሱ ሲሄድ እንዴት እንደፈራው ወደው ሶስት መሄደች፣ ሄደች ከዛ፣ ኦፍ ተመስገን አልኩኝ። ምክንያቱም እንዴ እዚህ ሚዲያ ላይ ሴትና ሴት ተጣልቶ በወንድ ተጣሉ እየተባለ በኢየሱስ ስም ጭራሽ የጨረቃ ፋሚሊ ስም ዝቅ ነው የሚለው የምር ማለት ነው በጣም የሚደብረው ና በዚህ አጋጣሚ ሶስዬ፣ ይሄ ትግስትሽን ሰላ ድንቅልሽ አላልፍም። ይመችሽ። ለልጆቻችንም ለአንቺ ተረግጠች ተሰድበሽ ሁለት ቪዲዮ ሰርተሻል። ሌሎቻችሁ ደግሞ ማሰብ ያለባችሁ ማለት ነው። እንደዛ ተሰድባ የራሷ ቻናል አላት። በራሷ ቻናል አንድ ቀን አለቀቀች፣ አንድ ቀን በሃይሚ አንድ ቀን በብሩኬን የለቀቀችው። ስለዚህ የጓደኝነት ጥግ እኔ ጎበዝ ብያታለሁ፣ አደንቃታለሁ። የመሬ ነው። እኔ ሃይሚ ለሃይሚ መጥፎ ነገር ስታረግ እስካላየኋት ድረስ ድረስ መጥፎ ነች ብዬ አለለም። ግን ሃይሚን ትተሽ ሶሲን ታደንቂያለሽ ምናምን ብላችሁኛል። ሃይሚን የማደንቅበት የራሴ ምክንያት የራሷ ስራ የራሷ ስራ ስትሰራ አደንቃታለሁ። አሁን ግን ባረገችው ነገር የማደንቀው ነገር ምንም ነገር የለም። ምክንያቱም ብሩኬ ይቅርታ ሲጠይቃት ሁለት ቀን፣ ሶስት ቀን ኦኬ፣ ምንም ማታለም፣ ሁለት ቀን ምናምን። ዛሬ ግን አራተኛ ቀን መልሳ ይቅርታ አልቀበልም ስትል፣ ወይ ሃይሚ እንዲህ ናት እንዲህ ይቅርታ አልቤላትም እንዲህ በቃ፣ ጥያቄ ሆኖብኛል። እኔ ማለት ነው ሶ ምንም የሰው ልጅ እና የሆነ ሰው ገሎ እንኳን ይቅርታ ይባላል። እንኳን ይሄን ማለት ነው፣ ይሄ የተራ ነገር ነው። በጣም ሲምፕል የሆነ ነገር እንኳን አይደለም ቀርቶ ሰው ባልና ሚስት ሆኑ እንኳን ማለት ነው ራቁታቸውን ተኝተው እንደዚህ አይነት ፕራንክ ሲደረግ እኔ ስንት ቦታ ይቻለሁ፣ ግን እንደዚህ ማንም አላካበደም። ፕራንክ ከሆነ ራሱ ብትናገሪ በጣም ጥሩ ነው፣ ምክንያቱም እኔ እንጃ በክብር ይቅርታ ተጠይቀሽ በኋላ ከብሩኬ ጋር ሰጣገባ ከገባሽ በጣም ነው የሚደብረው። ምናልባት ከካሜራ ጀርባ ከጨረሳችሁት እንደሆነ አላውቅም፣ ሜቢ እኔ እንጃ። ብሩክ በቃ ተስፋ ቆርጦ ነው የሄደው። ዛሬ እንግዲህ የሚፈጠረውን ነገር አላውቅም፣ ሲያድር የሚፈጠረውን ነገር አላውቅም። እንደዚህ ደግሞ በጣም የተለማመጠው እሱ ጥፋተኛ ሆኖ ስላለ ነው። ብዙዎቻችሁ ለምን አይተዋትም? ለምን ጋብ አይሰጣትም? በቃ በራሷ ሰዓት ትመጣለች እያላችሁ ትላላችሁ። ብዙ ጊዜ ደግሞ እንደዚህ አይነት ጋብ ሲሰጥ ብሩኬ ጥሎ ሄደ፣ እንደዚህ ሆነ፣ እንዲወጣ ወረደ ምናምን ብዙ ነገሮች ነው የሚባሉ። በነገራችን ላይ ማለት ነው ወይኔ ብሩኪ የስለት ልጅ ነው መሰለኝ ሰው የሚያየው እሱም ብቻ ነው። ሌላው ሰው አይታያቸው መሰለኝ አይናቸው የሚገባው ልክ ቪዲዮ እንደ ተለቀቀ ብሩኪን ብቻ ነው የሚያዩት። የብሩኪን ስራ የብሩኪን እያንዳንዷን የንግግሩን የአክቱን እሱ ነው ቲክቶክ ላይ በጣታቸው እየጠቆሙ የሚፖስቱት። ግርም ይለኛል። የምሬ ነው እንዴ ሌላው ሰው አይታያቸውም እንዴ? እስከምን ድረስ የምሬ ነው እና ብቻ ብቻ ፈጣሪ ይጠብቀህ። ለማንኛውም ማለት ነው ተረጋጋ። ሁሉም ነገር ኃላፊ ነው፣ ማያልፍ የለም። እኔ ግን እኔ ግን ሀይሚ ፍራንክ እያረገች ነው እንጂ እኔ እንጃ አላውቅም። ብቻ ግን በፍጹም ፍራንክ እያረገች ነው እንደዚህ አስችሏት። ዛሬ እኮ ስጥሏት ሲሄድ ማለት ነው አይኗ እንዴት እንደሆነ ወደዚህ ዞር ምናምን ምን አይኗ ብቻ ነው የሚዞረው ሲሄድ ማለት ነው። ደግሞ ያኪያዱ ከያዱሱ ገረ መንጫ ዋላ ለምን አላለ ውልቅ ብሎ ይድት። አረ ብሩኪ እንደው የሚያስቀኝ ነገር ዛሬ በጣም ነው ያሳቆበት። የምር ያሳቀይ ነገር ያኪያዱ ነገር ያኪ ነገር በቃ፣ ካሁን በኋላ ዳኒን አወራለሁ። ሀይሚ እንዳታገኝ፣ ማርያምን እንዳታገኝ እንድንጣላ ነው የምትፈልጊው? ከተጣላች እኮ ቆይታለች፣ ብሩኬ ከተጣላችሁ ቆይታለች። ግን ያው ሰላም ለማምጣት እየለፋህ ነው አንተም ያው እንግዲህ አልተሳካልህም። ስለዚህ እንግዲህ ሄደሃል፣ ምንም ማድረግ አይቻልም። ከአሁን በኋላ ደግሞ በምን ልመና እንደምትመለስ ፈጣሪ ነው የሚያውቀው። እኔ ግን ፈርቻለሁ። ምክንያቱም በክብር ይቅርታ ተጠይቄ በኋላ እንደገና ያረ በስመ አብ፣ በጣም የሚከብደው እርግጠኛ ነኝ። መቼም ዝም እንደማትል አውቃለሁ፣ ሀይሚ ማለት ነው። ብሩኬ ዝም ሲል ዝም እንደማትል አውቃለኝ። ግን እበቀላለሁ ብለሽ ሌላ በቀል እንዳይመጣብሽ ሀይሚ፣ ቢበቃሽ ጥሩ ነው። ፕራንክ ከሆነ ተናገሪ የምርሽን። ደግሞ ሴሪየስ ደግሞ ከሱ ጋር መቀጠል አልፈልግም ካልሽም መብትሽ ነው። ሰው በመብቱ ማንም አይከራከርም እና ምንም ማድረግ አንችልም። እንግዲህ ይቅርታሽን ተቀበይ ብለናል። ቤተሰብም እንደዛ ስላልን፣ ራሱ ግማሹ ቤተሰብ ይሳደባል፣ ግማሹ ቤተሰብ ትክክል ነሽ ይላል። እኔ በደም ስለ ሀይም የተናገርኩት፣ ተይ ይቅርታ ተቀበይ። ይሄንን በቀል መመለስ ትችያለሽ። ፕራንክ ነው ፕራንክ ነው። ተፈለጋችሁ አስመርምሩ። ይሄን ያልኩት ሌላ ምን ምንም ያልኩት ነገር የለም። ስድብ ምን አይነት እንደሆነ አላቅም። ሀይምን ትሳደብያለሽ፣ ሀይሜን ከፍት አድርጊያለሽ ይላሉ። ኮመንት ስር ነገር ፍለጋ ግን እኔ ምንም ያልኩት ነገር የለም። እውነታውን ነው የተናገርኩት። በክብር ይቅርታ ሲጠየቁ ሰው እሺ ብሎ መቀበል አንድ ቀን ሁለት ቀን ስሜቱ ላይወጣ ይችላል፣ ልትናደድ ትችላል። ሶኬ አራት ቀን አምስት ቀን ግን ምን ይሉታል? ምን ይሉታል? ይሄ ነገር በእጅ ሰጥቶ በእግር ልመና ነው የሚሆነው በኋላ። ምክንያቱም እንዴ ምንም ቢሆን ምን ሰው እኮ ነው እሱ ዋዙ። እሱም እኮ ይሰማዋል እኮ እንደ ሰው ማለት ነው። እንዴ ሁሌ ሺሺ የለም እኮ። ትናንትና ሺ ስላለ ዛሬም ሺ ይላል ማለት አይቻልም። ጥፋቱን አምነዋል፣ ይሄ ልጅ አንድ ሰው ጥፋቱን ካመነ ሌላ ነገር እንግዲህ አይሰቀል። ኢየሱስ ክርስቶስ እንኳን ለኛ ብሎ ስንት ነገር አድርጓል፣ እንኳን ሰው ማለት ነው። ስለዚህ እኔ አሁን ሀይሚ ድጋሚ ብሩኬ ይቅርታ አድርግልኝ ብትል፣ እኔ እንጃ እምለው ነገር እራሱን ማውራው ይጠፋኛል ብዬ ነው የማስበው፣ የምሬ ነው። ምክንያቱም አሁን ይቅርታ ሲጠይቃት መቀበል ነበረባት። ከሁለት ቀን ከሶስት ቀን በላይ ማሳለፍ የለባትም ብዬ ነው እኔ የማስበው፣ በእኔ አመለካከት እንግዲህ ያ ሁሉ ሁኔታቸውን ያ ሁሉ ፍቅራቸው እንግዲህ አይተናል። ስለዚህ በዚህ በማይረባ ነገር እንደዚህ መሆኗ ከብዶኛል። የሚከብድ ነው እንግዲህ ፈጣሪ በመካከላቸው ይግባ ነው የምለው እኔ። ሌላ ምንም የምለው ነገር የለኝም። እውነት የማወራው ቃላት ራሱ የለኝም። በጣም የሚደብር የሚደብር ነገር ስለሆነ ቪዲዮ ራሱ ለማየት እንደ ድሮ አያጓጓም። በቃ በጣም እየሰቀጠጠኝ ነው እኔ የማየው ማለት ነው። ምክንያቱም መጨረሻቸው ማየት ስለምፈልግ በብሩኬና በሀይ መካከል እንደዚህ አይነት ነገሮችን ስለማልጠብቅ እና ሶሲ ደግሞ ጀስት በቃ ምንም መጥፎ ነገር እስካል ሰራሽ ድረስ እኔ ምንም ለምላት ነገር የለም። ለጨረቃ ፋሚሊ ሁለት ቪዲዮ ስለሰራሽ በጣም አድርገን እናመሰግናለን። የትዕግስት ሽንጥግ፣ የጓደኝነት ሽንጥግ አሳይተሽናል። በቃ ሁልጊዜም በጥሩ መንፈስ እንጠብቅሻለን። መጥፎ ነገር እንደማይኖር ተስፋ አድርጋለውኝ። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት የቪዲዮ ያገላለጽ ይህንን ይመስላል። እንግዲህ በጥሩ መንፈስ ያገናኘን ቤተሰቦች መልካም አዳር ይሁንላችሁ። ባይ ባይ። ሰላም ያሳድረን።